ስሜ አበበች መልኬ ይባላለሁ። ከዚሁ ቢሮ ከሴቶች ህጻናት ማህበራዊ ጉዳይ ቢሮ በአረጋውያንና በአካል ጉዳተኞች ዘርፍ የግንዛቤ ትምህርትና አድቮኬሲ ባለሙያ ነኝ። ሰራተኛ ና ማህበራዊ ጉዳይ ቢሮ ሰራተኛ ነበርኩኝ ሰራተኛ ና ማህበራዊ ጉዳይ ቢሮ ስፕሊት ሲያደርግ ሶሻል ፓርቲ ወደ ሴቶች ህጻናት ገባ ሌበር ፓርቱ ደግሞ ወደ ራሱን ችሎ ና ወደ ስራና ስልጠና ሲገባኛ ወደዚህ መጣን እንግዲህ ከ2014 ጀምሮ እዚህ ነን ለሶስት አመት ያክል ማለት ነው እንግዲህ እናትነት ሁላችንም እንደምናውቀው ትልቅ ጸጋ ነው። በልጆች የሚገኘው ፍቅር በቃላት አይገለጽም። እንባ ሁሉ ነው የሚያስመጣው። እንግዲህ እነሱ እኛን አምነው ስለመጡ ብዙ ነገራቸው ፍቅር ነው። እናትነት ትልቅ ጸጋ ነው፣ እድለኝነት ነው ብዬ ነው የማስበው። ቻሌንጁን ከስራ ጋር ሳነሳልሽ ከባድ ነው። ያው እናትነት ብዙ ኃላፊነት ነው ያለ የቤቱ አለ፣ ህፃን ማሳደጉ፣ ቤትን መምራቱ፣ የቢሮ ስራ አለና ከፍተኛ ጫና ይኖራል። ወደራችሁ የሴቶች መብትና ተሳትፎ እንዲጎለብት ከማድረግ አኳያ መብቶቻቸው እንዲከበሩ ከማድረግ አኳያ ተሳትፏቸው እንዲጎለብት ከማድረግ አኳያ ነው። በዝቅተኛ የኑሮ ደረጃ ውስጥ የሚገኙ ሕፃናት ራሱ የተሻለ ዜጋ የተሻለ ሰው የተሻለ እንትል እንዲሆኑ ከማድረግ አኳያ፣ በተለያዩ ገይ መስገኝት እንዲሰማሩ ከማድረግ አኳያ፣ አጠቃላይ የተለያዩ አደረጃጀቶች መሰረት ተደርጎ ያው የሚሰሩ ስራዎች አሉ። ራሱን የቻለ የራሱ ክፍል የሆነ ዳይሬክቶሬት ኖሮት በዛ መልኩ ሰፊ ዘርፈ ብዙ ስራዎችን እየተሰራ የሚገኝበት ሁኔታ ነው ያለ እንደ ተቋም ማለት ነው እና አንዱም ራሱ ማርቼ የታውን በተለይ በተለያዩ ኢቨንቶች አሉ፣ በዓላት አሉ ከነዛ በዓላት መካከል አንዱ አሁን ለምሳሌ ማርች ኤትስ በየአመቱ እንደዚህ የሚከበርበት ሁኔታን ያለ እና በተለይ አዳራሽ ላይ ከአዳራሽ ባለፈ እንደዚህ ትርጉም ባላቸው መልኩ ሴቶችን ተጠቃሚ ተሳታፊ እንዲሆኑ ከማድረግ አኳያ እንግዲህ ቅድም ታቅዶ ስራዎች ያው ሲሰሩ ነው የቆዩ።

ማማ ቻው ቻው። እኔ ሁለት ልጆች ነው ያሉኝ። እዚህኛው ማቆያ ማምጣት የጀመርኩን በቅርብ ነው። ልጄ አስራ አንድ ወሯ ነው። ከስድስት ወር ጀምራ እዚህ መታለችና ማቆያው ትልቅ አድቫንቴጅ ነው ያለው ለእናቶች። በጣም ትልቅ በቃላት የማይገለጽ ነው። በቃ ማለት አንደኛ ከሰራተኛው ጋር ተወዳዳሪ ሆነሽ እንድትሰሪ፣ ስራሽን ኢፌክቲቭሊ እንድትወጪ። ለምሳሌ ቤት ውስጥ በሰራተኛ ተሻት የምትመጪ ብዙ ጊዜ አሁን ምን ሰማሁ። በጣም ብዙ መጥፎ ነገር አለ። ቤት ተሻት ስትመጪ፣ ግን ያንን ነው የምታስቢው። ስራሽንም በአግባቡ ላትወጪ ትቻያለሽ። ስለዚህ ከዛ አንጻር ብቁ ተወዳዳሪ ና ስራሽን ኢፌክቲቭሊ እንድትሰሪ እያግዛል ማለት ነው። ከስራ ከማገዙ ውጪ ደግሞ ለልጆች ለአእምሯቸው፣ እናታቸውን በቅርቡ ጦታቱን፣ እንግዲህ ጦት የሚያስገኘው ጠቀሜታ ሁላችንም እናውቀዋለን። በጣም ዘሞስት ባላንስ ዳይት ነው የሚባል እና እንግዲህ ገና ሰዓት ጠብቀሽ ሩቅ ያለ ሰው ደግሞ አስራ አንድ ሰዓትን ጠብቆ ሊሄድ ይችላል። እና በቅርቡ በየሰዓቱ መጠሽ ጦት መስጠቱ ለልጆች የአእምሮ እድገት ሳይኮሎጂካልም ስነልቦና እንትን ድጋፍ ይኖረዋል እና ለልጆች ትልቅ አስተዋጽኦ አለው። ለልጆችም ለእናቶችም ትልቅ አስተዋጽኦ አለው። የሕፃናት ማዋያዎች የቀን ማዋያዎች እንዲቋቋሙ በየሴክተር ቢሮዎች ሊሆኑ ይችላሉ። መንግስታዊ ባልሆኑ በዚህ በልማት ድርጅቶች ሊሆኑ ይችላሉ። በማህበረሰብ ደረጃ ሊሆን ይችላል። በዋናነትም እነዚህ ዴኬሮች ወይም የሕፃናት ማቆያዎች እንዲስፋፉ ከማድረግ አኳያ ቢሮ ሰፊ ስራ እየሰራ የሚገኝበት ሁኔታ ነው ያለ ይህንን ዴኬሮችንም የህፃናት ማቆያዎችን ስናቋቁም ወይም ሲቋቋም ዋና አላማውም በሶስት ልንከፍላቸው እንችላለን። ከሴቶች አኳያ የሚሰጠው ጥቅም አለ። ከህፃናት አኳያ የሚሰጠው ጥቅም አለ። እንደ ከተቋም ለተቋሙ የሚሰጠውስ ምንድን ነው? በተለይ ዴኬሮች ወይም የህፃናት ማቆያዎች በመቋቋማቸው የሚሰጡ ጥቅሞች አሉ። እንደሚታወቀው በተለይ በክልልም በዞንም እንደዛ እንዳጠቃላይ በዚህ በሲቪል ሰርቪስ መስሪያ ቤቶች በተለያዩ በልማት ድርጅቶች እንደዚህ በኢንዱስትሪዎችም ሊሆኑ ይችላሉ። በፋብሪካዎችም በዩኒቨርሲቲዎችም አካባቢ ሊሆኑ ይችላል። በተለይ ሴት ሰራተኞች ከወሊድ በኋላ ወደ ስራ ገበታቸው ገብተው በሚሰሩበት ወቅት እራሱ ህፃን ልጆቻቸውን በቅርበት እየተከታተንቱን ከማድረግ አኳያ ችግር ነበረ። በዚህ የተነሳ ከስራ ሁሉ የሚቀሩ ሴት እህቶች፣ ሴት እናቶች አሉ። ግን ያንን በጣም የቀረፈበት ሁኔታ ነው ያለ ማለት ነው እና ይሄን በመቋቋሙ በተለይ ሴቶች በአግባቡ አንደኛ ልጆቻቸው እዛው አጠገባቸው አድርገው ያው በተመደበላቸው ሰዓት የቅርብ ድጋፍ እያደረጉ የተጨማሪ ምግብም ሆነ የራሳቸውን ጡትም ራሱ ማጥባት የሚገባቸው ነገር ካለ በዚሁ አጠገባቸው አድርገው ስራቸውንም ሳይበደሉ እነሱም ተጠቅመው ተቋሙንም ጠቅመው በዋናነት እየተጠቀሙ የሚገኙበት ሁኔታ ነው። እንደኛ ቢሮ ብቻ አይደለም፣ በተለያዩ ሴክተር ተቋማት እነዚህ እንዲስፋፉ ከማድረግ አኳያ ኃላፊነትም አለብን። የመጀመሪያ ልጄን በልጅነት ነው የወለድኩት። እንደአሁኑ ጊዜው ብዙም የከፋ አልነበርም። ሰራተኛም ብዙ እንደዚህ ስጋት አልነበርም። አሁን በየሚዲያው የምንሰማው ብዙ አሰቃቂ ነገር አይሰማም ነበር። በዛን ሰዓት የአስራ ስድስት አመት ልጅ አለኝ። አሰቃቂ ነገር አይሰማም ነበርና በአንድ ልባችን ነው የምንሰራው። እንደዚህ ስጋት የለም። አሁን ግን ሰቀቀን ነው። ቤት ትቶ የሚመጣ እናት አብዛኛውን በሰቀቀን ነው ልጁ ትቶ የሚመጣው እና በዛን ሰዓት የነበረው ልጁም እንደ ልቡ ጡት አያገኝም። ገና ሰዓት ጠብቄ ምሳ ሰዓትን ጠብቄ ወይም ደግሞ 11 ሰዓት ላይ ነው እኔን ሊያገኘኝ የሚችል እና መቼም ማንም ሰው እንደ እናት አይሆንም። በእናትነት የሚገኝ ትልቅ እንትና አለ፣ የማይታይ ግን በእናትነት ውስጥ ስላብላሽ ስላጣጣሽ እናት በማግኘት እነሱ የሚያገኙ ትልቅ ጥቅም አለና ያንን አጡ ነው የቆየ እኔ በዛን ሰዓት ጥሩንት ስለነበረ ከአራት ዓመት በኋላ ያው ትምህርት ቤት ይገባሉ ብዙ ችግር አልነበረውም በዛን ሰዓትም ግን አሁን ቢሆን ኖሮ ይሄ ዴይ ኬሩ ባይሆን እጅግ በጣም እንደምቸገር ይሰማኛል

የእሷንም የኔንም የልጄንም የኔንም ሳነቋደር ይመጣ ወደዚህ ማለት ነው። ልጄን አጥባለሁ፣ አለባብሳለሁ፣ አዝዬ እመጣለሁ። እቤት ውስጥ መከውን ያለበትን ነገር እከውናለሁ ማለት ነው። እና ሌላ ቅድም ያልጠቀስኩት ከወጪ አንጻር ዴኬር ብናስቀምጠው የዴኬር ክፍያ አለ። እቤት ሰራተኛ፣ የሰራተኛ ክፍያ እስከ ቀለቧ፣ ብዙ ነገር ነው። ሰራተኛ ሲባል ብዙ ወጭ ነው ያለው። ያግዛሉ፣ ይታወቃል። ግን ስጋቱም እንዳለ ሆኖ ደግሞ ፋይናንሻሊም ሴብ እናደርጋለን ማለት ነው። እኔ አሁን ሰራተኛ የለኝም። ሁለት ልጆች አሉኝ። እሱም ትምህርት ቤት ይውላል። እኔም እዚህ እመጣለሁ። የቤት ውስጥ ያለውን ጫና ጨራርሼ ነው መጣው ወደዚህ ያችሁት ከስራው ጋር ያለው ጥሩ ነው። ልጆች ይወዱታል። ይሄንን ምቹ ነው። ለልጆች የተመቸ ነው። ከለርፉል ነው። ማንቧቸውም ብዙ መጫወቻዎቹ ሁሉ ነገር የተሟላ ነው። እንቅልፋቸው ሲመጣም ለመተኛት አይታችሁታል። ሁሉ ነገር የተሟላ ነው እና ስራዬን እሰራለሁ ወይ እነሱም አሉ ጥጦ ካስፈለገ ጥጦ ይሰጣሉ። ጥጦ ካስፈለገ እኔ ወረድ ብዬ ጊዜ አይፈጅብኝም፣ እንዳየሽው አንደኛ ፎቅ ነው። ወርጄ አጥብቼ ሄዳለሁ። ስራዬ ምንም አልጎዳውም። ለቢሮም ተጠቃሚ ነው፣ እኔም ተጠቃሚ ነኝ። ቢሮአችን አሪያ ነው እንደምታየው፣ መጀመሪያ አስፈጻሚ ነው። ሌሎች ተቋማት ዴኬር እንዲኖራቸው ማሟላት እንዳለበት ይሰማኛል። እንደ ቢሮ ግን ለኛ ምቹ ነው። በብዙ ነገር እየደገፈና ያለው ምቹ ነው ብዬ አስባለሁ ግን የሚቀረው ነገር ብዬ የማስበው ሁሉም ሴክተር መስሪያ ቤት ዴይኬር እንዲኖረው የቢሮ ድጋፍና ክትትል ያንሳል ብዬ አስባለሁ አሁን እንደምናየው በጣም ቁጥር እንትን ያለ ሰው ይወልዳል ቁጥር መስሪያ ቤቶች ነው ዴይኬር ያለው ና ይሄንን ተከታትሎ ቢሮው ሁሉም ተቋማት ላይ ዴይኬር እንዲኖር ነው መልእክት ማስተላለፍ ፈልገው ክልል ቢሮዎች አካባቢ እየተጀማመሩ ነገሮች አሉ። አሁን የእናንተንም ተቋም አሚኮንም ጨምረን ጤና ቢሮ አሁን በቅርብ እየጀመሩ ያሉ ማለት ነው። ከዛ በፊትም ሌሎች ሴክተር ቢሮዎችም እራሱ የልማት ድርጅቶች እንደዚህ ተቋቁሟል። እንደ ክልል አሁን ስናይ ወደ 28 አካባቢ የሚደርስ ዴኬሮች አሉ። አጠቃላይ ደግሞ በዞንም በወረዳ ደረጃ ስናይ ደግሞ ኦልሞስት ወደ 85 እስከዚህ በጀት ዓመት አሁን እስከያዝነው ድረስ ወደ 85 አካባቢ የሚደርሱ በዞንም በወረዳ ደረጃም የተቋቋሙ የሕፃናት ማቆያዎች አሉ እና ከዚህ አኳያ ለእናቶች እየሰጠ ያለው ጥቅም በተለይ በእናቶች እንግዲህ ሲገለጽ ደግሞ ያው ምን ያህል ለልጆቻቸው በቅርብ እየተከታተሉ እየደገፉ እያገዙ ከምንም ስጋት ነፃ ወጠው ነፃ ሁነው ለትልቅ እገዛ እያደረገላቸው የሚገኝበት ሁኔታ ነው ያለ ማለት ነው። በመላአለም ዓለም ለሚገኙ ሴቶች እንኳን ለሴቶች ቀን ማርች ኤት በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ ለመላ ሴቶች እንኳን ለማርች ኤት የሴቶች ቀን በሰላም አደረሳችሁ ማለት ነው የምፈልገው። እንግዲህ በዋናነትም እንግዲህ በዓላት በተለይ ትርጉም ባለው መልኩ የሴቶችን ተሳታፊና ተጠቃሚነትን እውን ከማድረግ አኳያ ሁሉም ማንም ይመለከተዋልና ሁሉም በባለድርሻ ድርሻ አካላት የራሱን ጥረት የራሱን ጥረት ማድረግ ይጠበቅበታል ማለት ነው። ፈልገው አመሰግናለሁ።